ብዙ ኢትዮጵያውያን እየተበሉበት ስላለው የማጭበርበር ዘዴ ልንገላልጠው ነው የመጣ ነው። እንግዲህ ብዙዎቻችን ጋር ያለው ደካማ ጎን ገንዘብ እንዲሁ በቀላሉ አይገኝም። ወይ በሎተሪ ወይ በውርስ ከሀብታም ልጅ ተወልደህ ምናምን ካልሆነ ተረጋግቶ ቆም ብሎ ነገሮችን መመልከት እራሱ በጣም ጥሩ ነው። ምክንያቱም የሚያቀርቡላችሁ ገንዘብ ያጓጓል በጣም ብዙ ትርፍ እንደምታገኙ ነው የምትመለከቱ። ገንዘብ እንዲህ በቀላሉ የሚመጣ ቢሆን ኖሩ ብዙ ሰዎች ሀብታም አይሆንም ነበር። ምን ይሏችሁ አልመሰላችሁ፣ በቀላሉ ይህንን ስራ ሰዎችን በማስገባት ብቻ ገንዘባችሁን ማግኘት እንደምትችሉ እንድታስቡ ያደረጓችኋል። ይህ ዕድል አይቆይም፣ በፍጥነት ይቀላቀሉ። አንዳንዴ ህሊናይም አይፈቅድም። ያ ነገር ማጭበርበር እንደሆነ እያወቅ ምስኪን ሰው ገብቶ ገንዘቡን ሲበላ በጠራራ ፀሐይ ሲበላ እራሱ ገንዘቡን ከፍሎ ሲበላ እያየው። ሰላም፣ ሰላም ቤተሰቦቼ፣ ሲሩ በዮዬ የእናንተው ዮዬ ነኝ። እንግዲህ ቃል በገባሁት መሰረት ዛሬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አይሱ። ይህ ቻናል ውስጥ ገቡ ፊት ለፊት ላይ ዮዬ ቲዩብ አለ። ዮዬ ቲዩብን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን አሳዩ። አንዴ ስንገባ ደግሞ በራሳችን ዩቲዩብ ቻናል ላይ ቪዲዮዎችን የምንለቅ ይሆናል ማለት ነው። እስከዛው ድረስ ግን

አርጋችኋል አርጋችኋል። ተጀምሯል፣ ቪዲዮያችን ተጀምሯል። እስያስቡት አንድ ሰው ወደ እናንተ ይመጣና እጅግ በጣም አትራፊ የሆነ ቢዝነስ ትንሽ ብር ሰታችሁ በጣም ብዙ ትርፍ የምታገኙበት ቢዝነስ ወደ እናንተ ይዞላችሁ ሲመጣ እናንተ ምንድነው የምታስቡት? እዚህ ጋር ነው ዋናው ጨዋታ የሚጀምረ። ትጠራጠራላችሁ፣ ጥያቄዎችን ትጠይቃላችሁ፣ ወይስ ይሄማ እድል እንዳያመልጠኝ ብላችሁ ወዲያው ያላችሁን ገንዘብ ትከፍላላችሁ? የማታለሉ ጨዋታ የሚጀምረው ከዚህ ነው። በዚህ ቪዲዮ ከፒራሚድ ስካም ወይም ከፖንዚ ስካም እቅዶች ጀርባ ያሉትን እውነቶች እንዴት እንደሚሰሩና በዓለም ዙሪያ የሚገኙ ብዙ ሚሊዮኖችን እንዴት እንደሚያታልሉ ወደ እናንተ ይዤ መጥቻለሁ። የፒራሚድ ወይም የፖንዚ እቅዶች ምንድን ናቸው? የፖንዚ እቅድ የምንለው የውሸት የኢንቨስትመንት ጨዋታ ነው። ቀድሞ ገንዘብ ከፍለው የገቡ ሰዎች የተወሰነ ትርፍ እየተሰጣቸው ብዙ ከነሱ ስር ያሉ ሌሎችን እንዲያስገቡ የሚጋብዝ ማጭበርባሪዎች የፌክ ቢዝነስ ሞዴል ነው። በዚህ ውስጥ ምንም አይነት እውነተኛ ንግድ የለም። ይህንን ፕሮዳክት ትገዛላችሁ፣ ይህንን ትርፍ ታገኛላችሁ ይሏችኋል። ነገር ግን እናንተ የምትገዙት የሚመስላችሁ ጀስት ስልካችሁ ላይ ብቻ ያለ አፕሊኬሽን ነው እንጂ ምንም አይነት እውነተኛ ቢዝነስ የለም። የማጭበርበሪያ ስታይል ብቻ ነው ያለው ማለት ነው። ሲስተሙ እንደሚከተለው ይሰራል። አዲስ ገቢ ትንሽ ገንዘብ ከፍሎ ብዙ ትርፍ እንደሚያገኝ ይነገሯል፣ ቃል ይገባለታል። ቀድሞ የገቡ ሰዎች የተወሰነ ትርፍ ያገኛሉ። ይህም ሌሎች እውነት እንደሆነ ይረዳሉ። በዚህ ትርፍ የተደሰቱ ሰዎች ደግሞ ሌላ ብዙ ሰዎችን እያስገቡ ይሄዳሉ ማለት። ስለዚህ አንዱ አንዱን ሲያስገባ፣ አንዱ አንዱን ሲያስገባ እየሰፋ ይሄዳል ማለት ሂደቱ። እስኪፈርስ ድረስ ሲስተሙ በዚህ መንገድ ይቀጥላል። ሰዎች ገንዘባቸውን እየከፈሉ ይገባሉ። እናንተ ደግሞ ከፍላችሁ ባስገባችሁ ቁጥር ብዙ ትርፍ ታገኛላችሁ ስለምትባሉ ሰዎችን ለመጋበዝ ትገደዳላችሁ። ይህ ማጭበርበር የተሰየመው እንደ አውሮፓውያን አቆጣጠር በ1920ዎቹ ውስጥ በታሪክ ትልቁን ማጭበርበር በፈጸመው በቻርለስ ፖንዚ ስም ነው። ይህ ሰው ሌሎች ሰዎችን በ45 ቀናት ውስጥ ያስቀመጡት ገንዘብ በ50% ተመልሶ ወደ ኪሳቸው እንደሚገባ አል ይገባላቸዋል በእውነቱ ይህ ሞዴል በዓለም ላይም ተሰምቶ የማይታወቅ ስለሆነ ብዙ ሰው አምኖታል። ቀድሞ የገቡ ሰዎች ትርፍ እያገኘ ነው። ነገር ግን ያ ትርፍ እንዴት እንደሚመጣ ታውቃላችሁ? አዳዲስ ገቢዎች የሚከፍሉትን ገንዘብ ለነባሮቹ ይከፈላቸዋል ማለት። ስለዚህ በነባሮቹ እምነት እንዲጣል ይደረጋል። ነባሮቹ ደግሞ በሚያገኙት ገንዘብ በጣም ይደሰቱና ሌላ ሰዎችን በደንብ መጋበዝ ይጀምራሉ። በነገራችን ላይ ቀድሞ የገቡ ሰዎችም ማጭበርበር እንደሆነ በፍጹም አያውቁትም። እና ይህ ሰው ስርዓቱ ሲፈርስ ድረስ በነገርኳችሁ ዘዴ ብዙ ሚሊዮኖች እንዲቀላቀሉ አድርጎ በመጨረሻ ገንዘባቸውን ይዞ ተሰውሯል ማለት ነው። የፒራሚድ እቅዶች የማጭበርበር ዘዴ መሆኑ የምናውቅባቸው ነገሮች ማለቅ የሌለው የምልመላ ወጥመድ ያዘጋጃሉ። ይህም ሌሎች ሰዎችን እንድታስገቡ የሚገፋፋችሁ ስራ ነው። ይህ ስራ ይኸውም እንደሚከተለው ይሰራል። ቢዝነሱን ለመቀላቀል መጀመሪያ ገንዘብ ከፍለው ይግቡ፣ በርካታ ገንዘብ ለማግኘት ሌሎች ሰዎች እንዲቀላቀሉ ይጋብዙ ይሏቸዋል። እያንዳንዱ አዲስ ገቢ ከእነሱ በላይ ያሉ ሰዎችን ይከፍላል። ብዙ ሰዎችን ባመጣቸው ቁጥር ብዙ ገንዘብ ታገኛለ፣ ሌቭል ከፍ ይላል፣ አንድ ስቴፕ ትሸጋገራል ይላል። በአብዛኞቹ በምንመለከተው ውስጥ ከሌቭል 1 ወደ ሌቭል 2 ለመግባት ሁለት ሰው ወይ ሶስት ሰው ማስገባት ይጠበቅባቸዋል ይሉና ሌቭል 3 ሌቭል 4 እየተባለ ቪአይፒ ደረጃ የሚገኘውን ስታዩት እጅግ በጣም ክሬዚ ነው። ለምሳሌ ምንም እናንተ ሰው በማስገባታችሁ ብቻ ቁጭ ብላችሁ ቦር ሚራክለስ የሆነ ገንዘብ ታምራዊ የሆነ ገንዘብ ከ50 ሺህ በላይ ወደ 100 ሺዎች ምናምን ብቻ ታገኛላችሁ ይሏችሁ ስለዚህ እናንተ ጀስት በቃ ሰውን በማስገባት ብቻ ይህንን ትርፍ አገኛለሁ ብላችሁ በዛ ብዙ ሰው ይታለላል ማለት ነው። የፒራሚድ እቅዶች ብዙ ጊዜ እስከ መጨረሻው ድረስ አይዛለቁም፣ ምክንያቱም ፌክ ናቸው። ስለዚህ ማጭበርበራቸው እንዳይጋለጥባቸው የያዙትን ይዘው ይጠፉና ደግሞ በሌላ ይመጣሉ። አሁንም ድረስ ኢትዮጵያ ውስጥ ቢሮ ተከራይተው ህጋዊ መስለው የተለያዩ ሰርተፊኬቶችን እያሳዩችሁ ይህንን ቢዝነስ እንድትቀላቀሉ ያደርጋሉ ማለት ነው። እና ህጋዊ ነው የሚመስሉት፣ ምንም የምትጠራጠሯቸው ነገር የለም። ማጭበርበር እንዳይመስል ደግሞ የተለያዩ ስራዎች እያከታተሉ ይሰጧቸዋል። እናንተ እና አንዱ ዘዴያቸው ያው እንደነገርኳችሁ የውሸት የማጭበርበሪያ ሰርተፊኬቶችንና የንግድ ፍቃዶችን ያሳዩቸዋል። የታለ ፍቃዳችሁ? ይባሉ ይሄው ፍቃዳችን ብለው በፎቶሾፕ የተቀነባበረ በፌክ ጀስት በስልካችሁ ራሱ ልሰሩት በምችሉት አይነት ኢሜጅ ይሰሩና ፕሪንት አድርገው ይሰቅላሉ ወይ ደግሞ ይልኩላችኋል በስልካችሁ። የሚገርማችሁ እኔ ምን አጋጥሞኛል መሰላችሁ? አንድ የቅርብ ጓደኞቻችን ያስገቡናል፣ እነሱም አላወቁም፣ እኛም እንቀላቀላለን። ከዛ የሆነች ፈረንጅ ነች እና ፈረንጅ ስትሆን አሪፍ ስራ ነው ይሄ ስራ፣ እንደውም አጋጣሚውን ተጠቅሜ መለወጥ አለብኝ ብላችሁ ነው የምታስቡትና በጣም በቃ እያከታተለች በየቀኑ የተለያዩ ስራዎችን ትሰጠናለች። ሰውን እንድናስገባ ምናም ትገፋፋናለች እና ዲር አልኳት እኔ የታለስ ሰርቲፊኬት፣ እሺ ትገይ መሆንሽ ማረጋገጫ ስላት ፎቶሾፕ የተሰራ ኢሜጅ ትልክልኛለች እና ያንን ኢሜጅ ወስጄ ሳየው ምንም አይነት የምዝገባ ቁጥር የለውም። እንደገና የገንዘብ ዝውውሮች በሚደረጉበት ጊዜ ወይም የውጭ ሰው ኢትዮጵያ ውስጥ መጥቶ በሚሰራበት ጊዜ ገንዘብ ዝውውር ሲፈጽም የሚያስፈልገው ግዴታ ከብሔራዊ ባንክ ፍቃድ ማግኘት አለበት። እሷ ምንድን ያለችን፣ በግብርና ሚኒስቴር ስር ባለ ባንድ ዲፓርትመንት ሱፐርቪዥን በዛ ቁጥጥር ይደረግብናል እና ፍቃድ ያለንን ምንም አይነት መጠራጠር ውስጥ እንዳይገቡ ብላ ያንን ፎቶ ትልክልኛለች። የታለ የቢዝነስ ቁጥራችሁ ስላት ልታቀርብልኝ አልቻለችም። ከዛ ደግሞ ምንድን ያለች ካላመኑት በቃ ይቅር ይሄ ነገር አለመግባት ትችላሉ፣ በቃ አለች። ይሄ ነገር መጠራጠር ጀመርኩኝ ማለት ነው። በዙሪያ ያሉ ሰዎች ብዙ ሰዎችን ያስገባሉ፣ ብዙ ገንዘብ ኢንቨስት ያደረጋል። ተረጋግቶ ቆም ብሎ ነገሮችን መመልከት እራሱ በጣም ጥሩ ነው ነው። ምክንያቱም የሚያቀርቡላችሁ ገንዘብ ያጓጓል። በጣም ብዙ ትርፍ እንደምታገኙ በትንሽ ገንዘብ ብዙ ትርፍ እንደምታገኙ ነው የምትመለከቱት፣ እና የሆነ ክሬዚ ነው። በአንድ ጊዜ ብዙዎቻችን ጋር ያለው ደካማ ጎን ገንዘብ እንዲሁ በቀላሉ አይገኙም። ወይ በሎተሪ ወይ በውርስ ከሀብታም ልጅ ተወልደህ ምናምን ካልሆነ እንዲሁ ገንዘብ በቀላሉ የሚመጣ ነገር አይደለም። ገንዘብ እንዲህ በቀላሉ የሚመጣ ቢሆን ኖሩ ብዙ ሰዎች ሀብታም አይሆኑም ነበር። ንግግራችን የተረዳሁት አጭበርባሪ መሆኗን ነው እና ብዙ ሰዎች ግን ይህን አልተረዱትም ነበር ያው ትንሽ ትርፍ እያገኙ የነበሩ ሰዎች ነበሩ እንዲሁም እነሱን ማደናቀፋቸውን የመሰላቸው አንዳንዴ ህሊና አይፈቅድም ያ ነገር ማጭበርበር እንደሆነ እያወቅ ምስኪን ሰው ገብቶ ገንዘቡን ሲበላ በጠራራ ጸሀይ ሲበላ ራሱ ገንዘቡን ከፍሎ ሲበላ እያየው ህሊናም እንትን አይልም እና ተዉ ብዬ እጽፍላችኋል ሌላው ዘዴያቸው ምን መሰላችሁ አጣዳፊ ስራዎችን እያከታተሉ ይሰጧቸዋል ያ ነገር ፌክ መሆን ኮንሲደር እንዳታደርጉ ማለት ነው። ለምሳሌ ይህ ድል አይቆይም፣ በፍጥነት ይቀላቀሉ። በዚህ ሳምንት ሶስት ሰው የሚጋብዙ ከሆነ በቀላሉ የቪአይፒ ደረጃ ይከፈትላችኋል፣ የተለያዩ እጣዎች ውስጥ ትገባላችሁ፣ ሽልማቶች ታገኛላችሁ እያሉ እናንተ እዛ ገንዘብ ላይ ብቻ እያተኮራችሁ ሌላ ነገር እንዳታስቡና ሰዎችን በማስገባት ብቻ ገንዘባችሁን ማግኘት እንደምትችሉ እንድታስቡ ያደርጓችኋል። እና ፈጣን እርምጃ ካልወሰድ የመለወጫ ጊዜን ዛሬ ታጣለ ይሏቸዋል። እና በዚህን ጊዜ ሰዎች ላይ የሳይኮሎጂካል ፕሬዠር ይፈጥራሉ። የስነ ልቦና ጫና ማለት ነው። ይህ ማለት በቃ ይህንን እድል ካልተጠቀምኩኝ ሰዎች እኮ የተለወጡት በዙሪያቸው ያሉትን እድሎች ተመልክተው እንደውም በዚህ ዙሪያ ስብሰባ ጠርተውን አንድ ጓደኛችን ነው ያው እሱም አላወቀም ነገሩ ማጭበርበር እንደሆነ እና የተለያዩ ቲሸርቶች ምናምን ይሰጡና ሊጋብዙናል፣ ሊያበሉናል የተለያዩ ቦታዎች እየወሰዱ ምናምን እና ጀስት ያ ነገር ኦሪጂናል ቢዝነስ እንደሆነ እንድትረዱ ያደረጓቸዋል። ለቻሪቲ እያሉ የተወሰነ ገንዘብ ፈንድ ያደረጋሉ። ጀስት ቺል ያደረጓቸዋል፣ ያፍታቷቸዋል። በዚህ ጊዜ እናንተ አረሂ ነገር እውነት ነው፣ እንዴት ነው ኢንጂ ውስጥ ተቀጠርኩ ሆነ ኢንጂ ውስጥ ገባሁ ነው እንዴ የምትሉት ማለት ነው። እና ምሳሌም እንዳነሳልን ታውቃላችሁ የቢልጌትን ታሪክ ነው ሲጠቅስልን ቢልጌት የሆነች ጋዜጠኛ ቁጭ ብላ ትጠይቀዋለች። ኢንተርቪው በመታረጉ ጊዜ እንዴት ሀብታም እንደሆነ ትጠይቀዋለች። ቼክ ያወጣና ስንት ብር ልጻፍልሽ ይላታል። እሷም ሚዲያ ላይ ካሜራ ፊት ህዝብ፣ ኦዲንስ ፊት ስለነበረች ሼም ይዛትና አይ አሁንማ ካሜራ ፊት ነኝ ወይ ደግሞ በኋላ እነግሮትና ይጽፉልኛል ትላችኋለች። እዛ ቼኩን መልሶ ይከተውና እኔ ሀብታም የመሆን ሚስጥር ያገኟቸውን እድሎች በመጠቀሜ ነው። ና አንቺም እድል ተሰጥቶች ነበረ። ይህንን እድል ግን አልተጠቀምሽበትም። ስኬታማ የሆንኩበት ሚስጥር ይህ ነው ብሎ ይነግራታል። ያላችሁን እድል የምትጠቀሙት ገንዘባችሁን እየከፈላችሁ ነው እንዲህ እና ደግሞ ሌላው ምን ይሏችኋል መሰላችሁ? በቀላሉ ይህንን ስራ ጓደኞቻችሁን ቤተሰቦቻችሁን በመጋበዝ መጀመር ትችላላችሁ ይሏችኋል። ብዙ ተጎጂዎች ቤተሰቦቻችሁንና ጓደኞቻቸውን የሚወዷቸውን የልባቸውን ሰው በማስገባት ነው ይህንን ስራ የሚጀምሩት። ያ አጋጣሚ የመጣለት ሰው ምን ብሎ ያስባል መሰላችሁ? በጓደኛ መጀመር እችላለሁ አባቴን እናቴን እህቴን ወንድሞቼን ዘመዶቼን በማስገባት እኮ መጀመር ይችላሉ ይላል። እና ሁሉም ሰው የሚታለለው በዚህ መንገድ የማጭበርበር የእውነተኛ ታሪኮችን ለምን ቀንጨብ ቀንጨብ አድርጌ አልነግራቸው? በአለም ላይ በጣም ትልቁ ማጭበርበር 65 ቢሊዮን ዶላር ነው። ይህም በበርኒ ማዶፍ ፖንዚ የተፈጸመ ዝርፊያ ሲሆን የቀድሞ የወል ስትሪት ባለቤት ነው። ይህ ሰውና የንግድ ሰው ስለነበረ ብዙ ሰዎችን የማሳምን ችሎታ ነበረውና ይህንን የንግድ ሞዴል ይዞ ወደ እነሱ ይሄድና ለታዋቂ ለበርካታ ሀብታሞችና ለታዋቂ ሰዎች እንዲሁም ለባንኮች ጭምር ይህንን ሀሳብ ይናገርና ለዘላቂ አስርት አመታት በቃ ቀጣይነት የማቋረጥ ትርፍ እንደሚያገኙ ቃል ይገባላቸዋል። በዚህ ባለሀብቶች፣ ታዋቂ ሰዎች እና ባንኮች ጭምር ለዚህ ሰው ኢንቨስት አድርገውለታል። በቢሊዮን ዶላሮች የሚቆጠሩ ገንዘቦችን አፍስሰውለታል። በ2008 ግን 65 ቢሊዮን ዶላሩን ይዞ ተሰውሯል ማለት ነው። ለትንሽ ጊዜ ላይፉን ከቀጨ በኋላ ታድኖ ይያዛል። በፍርድ ቤትም ጥፋተኛ መሆኑ ተረጋግጦበት የ150 አመት ፍርድ ተፈርዶበታል እግዚአብሔር ያሳያችሁ እንግዲህ የ150 አመት ፍርድ ምንም እንኳን ማለት ነው በህገ ወጥ መንገድ ገንዘብን ብትሰራም ያው ትያዛለህ መያያዝ አይቀርም ሁለተኛው ደግሞ የዋንኮይን የእሸት ማጭበርበር ዘዴ ነበር ዋንኮይን በሩጃ ኢግናቶቫ በምትባለ ክሪፕቶ ፕሪንሰስ ነው የምትባለው በክሪፕቷ ንግስት ነበር የምትባለው። ና ይቺ ሴት ቀጣዩ የአለማችን ቢትኮይን የሚሆነው ዋን ኮይን ነው፣ ስለዚህ ይህንን ሼር ይግዙ ብላ አንዱ አንዱን በማስገባት አንዱ አንዱን እንዲያስገባ በማድረግ ከ175 ሀገራት የተውጣጡ ከ3 ሚሊዮን በላይ የሆኑ ዜጎች እንዲቀላቀሏት አድርጋ ገንዘቧን ይዛ ተሰውራለች ማለት ነው። እስካሁን ድረስ ይቺ ሴት አልተገኘች ሌግጀሪ ላይፏን እየቀጣች ወይም ደግሞ ሌላ እንደዚህ አይነት የማጭበርበር ስራውን እየሰራች ሊሆን ይችላል። ግን እስካሁን አልተገኘች ንጌም ወይም የአውሮፕላኑ ጨዋታ የተባለው ደግሞ በሺዎች የሚቆጠሩ ሰዎችን ያታለለ የፒራሚድ እቅድ ነው። በ1980ዎቹ ውስጥ የነበረ ማጭበርበር ነው። ይህ ማጭበርበር እያንዳንዱ ሰው ወደ ቀጣዩ ከሌቭል ዋን ወደ ሌቭል ቱ ለመግባት ግዴታ ሁለት ሰው ማስገባት ነበረባቸው። አራት ሰው ከዛ ስምንት ሰው እያለ አስራ ስድስት እያለ እስከ ቪአይፒ ድረስ የሚሄድ የንግድ ሞዴል ነበር እና በዚህ በጣም ብዙ ሰዎች ተበልተዋል። እነዚህ ማጭበርበሮችን እንዴት ሲያሸውዱን ማወቅ እንችላለን የሚለውን ደግሞ እንመልከት። ያለ ስጋት ከፍተኛ ገቢ የምናገኝበት ስራ እንደሆነ ከነገሩን መጠራጠር መጀመር አለብን። እንዲሁም ደግሞ ሌሎችን በመጋበዝ በርካታ ገንዘብን ያገኙ የሚል ስራ ከሆነ ይህንንም ተጠራጠሩ። ምክንያቱም ይሄ ኖርማል የንግድ ሞዴሎች ስራዎችን በመስራት ላይ ነው እንጂ የሚያተኩሩት ሰዎችን በማስገባት ላይ የተመረኮዙ ስለማይሆኑ ማለት ነው። ምንም ተጨማሪ ገንዘብ ማስገባት አይጠበቅባችሁም እናንተ ብቻ ሰው አስገቡ የሚሏችሁም ከሆነ ይህም የፒራሚድ ወይም የፖንዚ ስኪም አንዱ ምልክት ነው። እንዲሁም በመንግስት የተረጋገጠ ፍቃድ አግኝተናል ብለው የተለያዩ የውሸት ሰርቲፊኬቶችን ካሳያችሁ የእነዚያ የሚያቀርቡላችሁን ሰርቲፊኬት በደንብ መመልከት ይኖርባችኋል። ስለዚህ ኢንቨስት ከማድረጉ ወይም ገንዘቡ ከማውጣቱ በፊት ደጋግመው ያስቡ። ገንዘብ ለማግኘት ዋናው መንገድ ሰው ማስገባት ከሆነ ይህ ሬድ ፍላግ ነው። ከዚህ በፊት ያው ቲያንስ ምናምን እየተባለ ብዙ ሰው ጫማ ቀበቱና ሰዓት ምናምን ቀድሞ የገቡት የተወሰነ ትርፍ አግኝተዋል። ይህ ማለት በቃ ጀስት ፒራሚድ ስኪም ነው። ያው ብዙ ሰዎች በዚህ ስለተበሉ ኖ አላቸው፣ ግን አሁንም ድረስ ቅርጻቸውን ለዋውጠው ስላሉ ነው ይህን ቪዲዮ መስራት ያስፈለገው። ያው መጨረሻ ላይ ውጤቱ የፒራሚድ ስኪም ምንድነው የሚሆነው? ሲስተሙ ይበተናል። ብዙ ተጎጆች በእነዚህ ማጭበርበሮች ውስጥ ወድቋል። ብዙ ሰዎች የሚወዷቸውን ሰዎች በመጋበዝ ታማኝነታቸውን አጥተዋል፣ ቤተሰቦቻቸውን ለገንዘብ ችግር ዳርገዋል። እንዲሁም በውጭ ዓለም የሚገርማችሁ ስትሰሙ በጣም ትደነግጣላችሁ። ጀስ ቤቱን ይሸጣል። ልክ እንደ ቁማር ማለት እኮ ነው። ይህ ነገር ህይወትን ያሳጣል። ያንን ገንዘብ አስመልሳሉ እያላችሁ የራሳችሁን ገንዘብ ሙር እየተበላችሁ የምትሄዱት አይናችሁ እያየ ማለት ነው። በነገራችን ላይ ቶሎ አያውቅም አንድ ሰው እንደተበላ ማለት ነው። ጥቂት በቃ ያስፈልጓል። ለምሳሌ አንድ ሚሊዮን ወይ ለሚሊዮን ብር የከፈለ ሰው ማጭበርበር፣ ግልጽ ማጭበርበር እንደሆነ ስለማያውቅ ማለት ሊያምኑ ላይ አይፈልግም። ያንን ነገር ቀስ ብሎ ነው እየገባው እየገባው የሚመጣው። በዚህ ጊዜ የአይምሯችን ሜንታሊቲ፣ የአይምሯችን ጤና ላይ ተጽዕኖ ያሳድራል ና ህይወታችሁን ራሱ እስከ ማጥፋት የሚደርሱ ሰዎች አሉ እና ሳጠቃልላችሁ፣ ከመቶ ለሚበልጡ አመታት ይህ ስራ በአለማችን ላይ ሲሰራበት የነበረና አሁንም እየተሰራበት የሚገኝ የማጭበርበር ስልት ነው። እራሱንም ሌሎችንም ሰዎች ይህንን ነገር በመንገር ከዚህ ማጭበርበር እንዲድኑ ማድረግ ትችላላችሁ። መቼ እንደሚፈጠር አይታወቅምና ይህንን ቪዲዮ አጋሩላቸው። ይዩት፣ ይመልከቱት፣ ይረዱት። ሀሳብ አስተያየቶቻችሁን በዚህ ኮሜንት ሴክሽን ላይ በመለዋወጥ እስኪ የደረሰባችሁን ማጭበርበር ካለ ይንገሩት። የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ደግሞ በአሪፍ ና ምርጥ ታሪክ ነገራ መጠብቃችሁ ይሆናል ማለት ነው። እስከዛው ድረስ መልካም ቆይታ ይሁንላችሁ፣ ይመቻችሁ።